በጣም ያሳዝናል። ብቻ በህይወት እንዲተርፍ እግዚአብሔር አምላክ የእውነት ክፉ ነገር አያሰማን። ለሰው ብሎ መሳወት የሆኑ እነዚህ ልጆች ለሰው ምን በማያውቁት ነገር ሲጀምር፣ ሰው ሽጉጥ ይዞ ፊት ለፊት ደቅኖባቸው ፊት ለፊት እንዴት ነው ሂዶ የሚጋፈጠው? እነሱ ባዶ እጃቸውን ነው እሱ ሽጉጥ ይዟል እየያዙ ይዞ እንደሆነ እያወቁ ፊት ለፊት ይዞ ሽጉጥ የያዘ ሰው እጁን ለመያዝ እንትን ማለታቸው በጣም ትልቅ ትልቅ ጥፋት ነው ያጠፉት። እስካሁን ድረስ የደከሙበት ሁሉ ወና ነው ያስገቡት። እግዚአብሔር ነው ምላቸው በጣም ነው እኔ እኔ እንጃ ብስማ ደግሞ ቪዲዮ ሲያቆሙ እነሱ እንግዲህ ልብ የሚያንጠለጥል ጋ ነው በቃ። የመጨረሻ ልባችን አንጠልጥለውት ነው የቀሩት። በጣም ነው የሚያሳዝነው። በጣም ወይ እኔ እግዚአብሔር ግን ነፍሳችን ነፍሱ ነፍሱ በሕይወት እንዲተርፍ ምኞቴ ነው ጸሎቴ ነው። ብቻ ክፉ ቃል ክፉ ነገር አያሰማን እግዚአብሔር። እኔ እንጃ በስመ አብ፣ የሆነ የሆነ የ ወይ ፖሊስ ወይ ብቻ ንንጃ የሆነ ነገር ከፊት ይዘው መሄድ ነበረባቸው እነሱ እንደዛ። ሁለቱ ተያይዘው ፊት ለፊት የሚፈልጋቸውም እነሱን ነው አይደለም ሌላ ሰው አይፈልግም። መስፍን ሚፈልጋቸው እነሱ ነው። እነሱ ደግሞ ሁለታቸው ፊት ለፊት ሲሄዱለት፣ እንግዲህ ይሄ ሰውዬ አማራጩ እስካሁን ድረስ ሲጠብቃቸው የነበረው ነው፣ አገኘ ተኮሰባቸው። በቃ እሱማ እንትኑ ተሳክቶለታል። የመስፍን መጨረሻውም ቢያዝ እነሱን አቁስሏቸዋል። ግን ምንም ማንም ሰው እንዳይሞት እግዚአብሔር አምላክ እውነት ጌታ ኢየሱስ ክርስቶስ ለእኛ ስል በለተቀኑ ወሰአና ለእኛ ሲል ነው እግዚአብሔር የተሰቀለልን፣ ለእኛ ሲል ነው የሞተልን። ለእኛ ሲል ነው እግዚአብሔር ማንም ሰው እንደው እንዳይጎዳ እግዚአብሔር አምላክ ያው መጎዳት ተጎድቷል፣ ግን እንዳይሞቱ ጸሎት አድርጋለሁ። እመቤቴ፣ ክፉ ነገር አታሰማን እግዚአብሔር እውነት በለተቀኑ በለተቀኑ ወሰአና በአይኛ ነገር መጨረሻችን ይሄ ሆነ። ሰውየው ለሚያዝ ነገር ይቺ መርዝ የሆነች ሚስቱ ስልኳን መውሰዳቸው ጥሩ ሆኗል፣ የጠቀማቸው ነገር። እንግዲህ ሚስቱን ከያዙ በኋላ ሚስቱ ሊወስድ የመጣው ልጅ ነው ዋና እንትኑ። ያው እንግዲህ ቀኑ ሁኖ ነው። ዛሬ እንግዲህ የተያዘው መስፍን፣ መቼም አይዙኝም ብሎ ቤት ከቤት እየቃየረ መሬት ለመሬት ጉድጓድ ቆፍሮ መሄድ ነበር የቀረው። ሰውየው ግን በመጨረሻ እጃቸው ላይ ሲገባ ደግሞ እነሱን የሆነ ሰው ጎድቶ መሄዱ በጣም እንጃ። እሱ ያው ሞት ነው ከአሁን በኋላ የሚፈረድበት፣ ምንም ነገር አይፈረድበትም። ስንት ህዝብ ያውቀዋል መስፍን ምን አይነት ሰይጣን፣ ምን አይነት አረመኔ ጨካኝ እንደሆነ ጨቦ እንደሆነ እንግዲህ እያያችሁ ነው። ፊት ለፊት እኮ ነው ተጋፍጠውት እኮ ነው የተኮሰ ሰው ነው እንግዲህ ይሄ ሰው ለምንም የሚበገር ለምንም የሚራራ አንጀት የለውም። ትልቅ ጥፋት ያጠፉት እነሱ ናቸው። ፊት ለፊት መሄድ አልነበረባቸውም እሱ ጋር። ቢያንስ የሆነ የህግ አካል የያዘ መሳሪያ የያዘ ሰው ከፊት ቢሆን ይፈራ ሊፈራ ይችል ነበር። ምክንያቱም ይተኩስብኛል ብሎ ስለሚፈራ አይቀድምም ነበር ግን እነሱ የእኛ ሞኞች ተያይዘው እጅ ለእጅ ለዛው ኧረ ወይኔ! እኔ ሲጀምር ሉል በበር ዘሎ ሲገባ ወይኔ፣ በሩን እስከሚከፍተው ድረስ ነፍሴ ልትወጣ ነበር። ከውስጥ መስፍን እንዳለ ስለሚያውቁ በቃ መስፍን ያዘው ያዘው እያልኩኝ እግዚአብሔር ደግሞ በሩን ከከፈተው በኋላ ደግሞ እንግዲህ ሁሉም ከገቡ በኋላ እነሱ ፊት ለፊት ሄደው ከጥላታቸው ፊት ለፊት ሄደው ሽጉጥ ደቅኖባቸው የሆነ የድንጋ እንትን የያዘባቸው መሰላቸው። እንዴ ሰዎቹ ራሱ እኮ ምንም ለህይወታቸው ምንም በቃ ቆርጠው እንትን ያሉ ናቸው። በእርግጥ ሰውዬው ስራው ያናድዳል። ለነሱ ክፉ ነገር እስካሁን ድረስ እያሰበላቸው መርዝ እስከ ማዘጋጅ ድረስ እነሱን ለመግደል ብዙ ርቀት ሄደዋል። ግን ሆኖ መጨረሻ እጃቸው ሲገባላቸው እነሱ ደግሞ ፊት ለፊት ሄደው ሽውጥ ደቅኖባቸው ሽውጥ የያዘን ሰው ፊት ለፊት ሄዶ እጁን ለመያዝ መታገል በጣም ስህተት ነው የሰሩት በጣም በጣም እውነት ጥሩ ነገር አልሰሩም ብቻ ማንም ሰው አልሞተም ብለው ጥሩ ዜና እንዲያሰሙን እኔ እኔ እንጨርስ እኔ ለራሴ ልቤ ባፌ ልትወጣ ነው በጭንቀት ልሞት ነው ጭንቅላቴ ሊፈነዳ ነው። እመቤቴን ነው ምላችሁ ዲ ሰው ልጅ ለሰው እንደዚህ እስካሁን ድረስ ሂደው ሂደው ለፍተው ደክመው በመጨረሻ እንደዚህ ሲሆን ያናድዳል። በጣም ነው የሚያናድደው። በጣም የኔ ምስኪን ልውል በጣም ነው ያሳዘነኝ። እመቤቴን እሱ ነው የተጎደው። ታያላችሁ እሱ ነው ፊት ለፊት ያለው እሱ ስለሆነ ሰውየውም የሚፈልገው እሱ ስለሆነ እሱን ነው የሚመታው። እግዚአብሔር እንግዲህ ምን ማድረግ ይቻላል። እንግዲህ በህይወት እንዲተርፍ ጸሎት አድርጎ ያው መመታት ተመቷል፣ ምንም ማድረግ አይቻልም። ምንም ምንም ምንም ማድረግ አይቻልም። በቃ እግዚአብሔር በህይወት ነፍሱ እንድትተርፍ ለእኛ ሲል ኢየሱስ ክርስቶስ ሞቶልናል፣ ተሰቅሎልናል፣ ተሰቃይቶልናል። የእሱ ሞት ለዛውም በእለተ ቀኑ እግዚአብሔር አምላክ ተአምር ይስራ። እግዚአብሔር ድንግል ማርያም፣ ቅድስት አርሴማ እናቴ መጥፎ ነገር አታሰማን። ብቻ ይሄ ነው ምላችሁ እንጂ መተኮስ ተተኩሶበታል፣ ተጎድቷል። አይ ወንድ ልጅ የሰው ልጅ ፈተና ብዙ ነው። እስካሁን ተጉዘው ተጉዘው ተጉዘው በመጨረሻ እንደዚህ ሲሆን በጣም ያናድጋል። የኔ ምስኪን ራሱ ተመልከቱ። የመስፍን ጉድ ራሱ እነሱ ለሰው ጉድጓድ ሲቆፍር መልሶ እነሱ የቆፈረው ጉድጓድ ራሱ ተቀበረበት፣ መስፍን ማለት ነው። ትናንት ዕለት ከትናንት ወዲያ ምርዝ ለነሱ ለማብላት ሲልክ ናቲን ለመግደል ብዙ ነገር ሲታገል መጨረሻው እሱ ሆነ። አያችሁ፣ እግዚአብሔር እንዲህ ነው። በቃ ጥሩ ነገር፣ መልካም ነገር፣ እውነተኛ ሀቅ ነገር ይዛችሁ ስትጓዙ፣ በመንገዳችሁ ሁልጊዜ እውነትን ይዛችሁ ከሄዳችሁ፣ በቃ ይሄ ነው ውጤቱ። የመስፍን ጉድ ይሄ ነው መጨረሻው ይሄ ነው ከሚስቱም ሳይሆን ከልጁም ሳይሆን ወራዳ እሷ ራሱ መታሰር አለባት እሷ ራሱ እያወቀች የባሏን ጭራሽ ልጁ ቤት ያለበትን እንዳይናገር በጣም አፋፉን እያለች እየጎሰመች ስት- ይሄ ሁሉ ያው ቪዲዮ ስላለ እንግዲህ ቀጣታል መስፍን መቀጣት ብቻ አይደለም፣ ቅጣት እስር ለመስፍን አያስፈልገውም። መታሰር እኮ ቁጭ ብሎ መቀለብ ነው፣ ታውቃላችሁ። መሰቀን ያለበት እሱ እስኪኡማርና ክርስቶስ አረመኔ ጨካኝ። እኔ ይታኩሳል ብዬ አስቤ አላቅም፣ ግን እሱ ግን አደረገው። በመጨረሻ አደረገው። አምኗል እንደሚያዝ ስላለቀለት ስለሚያውቅ ይሄው ወርቷቸው ሄደ። በቃ እሱ መጀመሪያም የሚፈልገው አንድ ሰው መጉዳት ነበረ፣ አደረገው። ግን በህይወት እንዲተርፉልን እንዲተርፍ ልዑልም ከሆነ ዘላለምም ከሆነ በህይወት እንዲተርፉ እግዚአብሔር አምላክ። ሁልጊዜም እግዚአብሔር ክፉ ነገር አያሰማም። እነሱ በእርግጥ አጥፍተዋል፣ ሁለቱም አጥፍተዋል። ፊት ለፊት መሄድ አልነበረባቸውም። የህግ ሰው አለ ይላሉ፣ የህግ ሰው ከፊት ቀድሞ የሆነ ሽጉጥ የያዘ ሰው መሳሪያ የያዘ ሰው እንጂ እነሱ ባዶ እጃቸውን እንዴት ነው ሽጉጥ የያዘ ሰው ጋር መታገል ሰው የሚችለው? ለመጀመሪያ ጊዜ አየሁ ኢትዮጵያ ውስጥ እንደዚህ ሽጉጥ የያዘ ሰው ፊት ለፊት ሂዶ ለመያዝ ሲታገል እንዴት አይነት ልብ ነው ያላቸው እነዚህ ሰዎች? ወይኔ መጨረሻው ቢያምር እግዚአብሔርን ነው የምላቸው። እነሱን ያለማድነቅ አይቻልም። መጨረሻው የነሱ ምንም ነገር ሳይሆኑ ብንሰማ እንደው፣ ምንም ምንም ቃል የለኝም ለነሱ ቃል ቃል ያጥራቸዋል። ለመጀመሪያ ጊዜ በእያንዳንዱ የምታዩት ነገር መሳሪያ የያዘ ሰው በትግል ለመቀበል ባዶ እጃቸውን ሲጋፈጡ ያየውኝ ማነው? ዘላለምና ልውል። የዓለማችን ጀግና ጀግና የጀግና ጀግና ማናቸውም፣ አንዳቸውም ቢጎዱ እራሱ በጣም ጀግና ናቸው። መደነቅ እኔ ቃል ያጥረኛል። እመቤቴን ነው ምላቸው። የኔ አንበሳ እኔ ልውል ሲጀምር ሁለቱም ያው ጀግና ናቸው። መጀመሪያ የምታዩት ነገር ነው፣ መስፍንን ለመያዝ የማያደርጉት የማይፈነቅሉት ነገር የለም። በመጨረሻ እጃቸው አስገብተውታል። ግን እጃቸው ከገባም አይቀር እነሱ ትልቅ ጥፋት ያጠፉት ፊት ለፊት ሂደው ሽውጥ ደቅኖባቸው መግባታቸው ትልቅ ጥፋት ነው ያጠፉት ትልቅ። ይሄ ብቻ ነው የእነሱ አሁን እንግዲህ እግዚአብሔር አምላክ በህይወት እንዲተርፍ የተጎዳውንም ሰው ልውልም ሆነ ዘላለምን በህይወት እንዲተርፍ እንግዲህ እግዚአብሔር ክፉ ነገር አያሰማን። እነሱም አውቀው መሰለኝ እውነት ልብ የሚያንጠለጥል ቦታ ነው። ቁጭ አድርገውት ያለፉት ቪዲዮ ልብም ተሰቅለዋል። እንግዲህ እግዚአብሔር ክፉ ነገር አያሰማን። ለማንኛውም ሰላማችሁ ብዙ ትርፍ ይበልልኝ የምወዳችሁ የማከብራችሁ እህት ወንድሞቼ መልካሙን ዜና ያሰማን እያላችሁ ኮሜንት ላይ ጻፉ ሰላማችሁ ብዙ ትይበልልኝ ወዳችኋለሁ በሌላ ቪዲዮ እስከምንገናኝ ድረስ መልውልና ዘላለምን ምንም ነገር ሳይሆኑ በጤና ልክ እንደ ድሮ ቁመው